አማራ ህግ አክባሪ ነው፣ ህግ ተቀባይ ነው። ህግ ልናከብር ስንል ደግሞ በጣም ሊጨቁኑና ሊደቁሱ ነው የሚፈልጉ አሉ። በነዛ ንደቆስም አትጠራጠሩ ህግን እናከብራለን። ህግን እናከብራለን ህግን ግን ድጋፍ አድርጎና ትራስ አድርጎ ሊቀልድብንና ሊጫወትብን የሚችል ሰው ማንም ሰው አናስተናግድም። ይሄም ነግራችሁ ነገር ነው። ህግን እያከበርን አንድ የጋራ ጠላት አለን። ከመከላከያችን ልዩ ኃይላችን፣ ከማንኛውም ኢትዮጵያዊ ያገባኛን የሚለው ኃይል ጋር ተሰልፈን እንሙት ነው አላማችን አይደለ? ከዚህ የተለየ አላማ የለንም። ባለመደራጀታችን ተዋርደናል አይደል? ስለዚህ እንግዲህ ወዲያ ክረምትን እየጠበቁ ነው ጠላቶቻችን፣ ተብሎ እየተነገረን ነው። ችግር የለም እንግዲህ፣ ፀሐይ አንፈራም ብርድ አንፈራም ጭቃ አንፈራም ዝናብ አንፈራም። ከዚህ በኋላ ለዝናብ ምን አይነት ጫማ መለበስ አለበት? ለጭቃ ከወዲሁ ራስህን ማዘጋጀት መቻል አለብህ። ከወዲሁ ለጭቃ ምን አይነት ጫማ ይለበሳል? እነሱም ለመምጣት ያብቃቸው። ያኔ ነው እንግዲህ ካሁን በኋላ ነው እኛ ለትግሉ ተሸንፈና ብለን ማውራት የምንችለውና፣ ለዚህ ራሳችሁን እያዘጋጃችሁ? ስትነገሩ ደግሞ እንደ ወታደራዊ ዲስፕሊን አለቃቸው የነገራችሁ ብቻ መስማት ነው። ከኔ ብዙ ነገር አጠብቁ። በቃ በልብ ነው የሚያዘው፣ አይለፈለፍም። ወታደር ግን አርግ አታርግ ያለህን ነገር ማወቅ መቻል አለብን። ሌላ ቀርቶ ቆቦ ላይ የኛ ብራኮች፣ የኛ ወንድሞች፣ የኛ ጓዶች፣ የቆቦ ትጥቅ ተሰርቆ እንዲሄድ ተሽጦ እንዲሄድ ሀይው ውስጥ የሚተባበሩ አሉ ከናንተ ጉያ ቁጭ ብሎ አየው አማራ በድኑ። እንዲህ አይነት አማራን ይዘን እየታገልን ነው፣ መድረሻ ስለለለን ማለት ነው። መድረሻ ስለለለና የአማራን መሳሪያ አማራ እያጠፋ እየሸጠው ነው። በቃ መከላከያን እንደሚያስከዳው ልዩ ኃይልን እንደሚያስከዳው ቁጭ ብሎ ፋኖን ደግሞ ለማስከዳት ማለት ነው፣ ያልሆነ ዲስኩር እየደሰኮረ የሚያጠፋ አማራ አለን። ኤል ሁላችሁም በልባችሁ ያዙት። ከዛው ውጭ አንከፋፈልም። በቃ ህዝባዊ ሰራዊት ብሎ በባለፈው የተመሳ የተመረቀው ፋኖ አለ የራሳችን ወንድ አንድ ነን። አብረን እየሰራን ነው። ነገ ችግር ቢመጣ አብረን ነው የምንወድቀው፣ ግንባሩ አብረን ነው የምንወድቀው። የተለየ ነገር እንደለለና ከወዲሁ የሰራዊት 100% ማወቅ መቻል አለበት። ሚኒሻውም የኛ ነው ፖሊሱም የኛ ነው። ልዩ ሀይሉም የኛ ነው። መከላከያውም የኛ ነው። ባንዳው ግን የኛ አይደለም። በቃ ከሚኒሻው ባንዳ አለ፣ ከውስጣዊ ፖሊስ ባንዳ አለ፣ ከልዩ ኃይሉም ባንዳ አለ፣ ከመከላከያውም ባንዳ አለ። መከላከያው ባንዳ ሆነ ማለት አንችልም። አንድ ባንዳ ነው ለውስጥ ያለው ይሄን አንዳንድ ነገር ማድረግ የሚፈልጉ ሰው ያሉ በጣም በንቃትና በጥንቃቄ እንዲጓዝ ሁለተኛ ሰአት ላፊ አንድ አማራ እንዲመታ አልፈልግም። እኔ እዚህ ቦታ ላይ በተለይ ቆበን መሬት ነው። እዚህ ቦታ ላይ ወቅት ህላፊ ተገንቶ ከማንም ወጣት ላይ አንድ ሉላ ሲያርፍበት ማየት አልፈልግም። ስበብ ነው። ለምን ሰዓት ህላፊ አንድ ጠብ ፈላጊ ምን ያደርጋል መሰለኝ፣ አሁን ላይ የታሰበው ነገር የትየህድክ ነው አለው። ሰውዬውን ጠብ ፍለጋ ለው ጠብ የት ታገኛለህ አለሁ የታባህጣለሁ አለው። ይህን ይዘህ ሳታጣም ሂድ አለው ይባላል። ስለዚህ አሁን ጠብ ፍለጋ የሚመስል ቢጤ አለ። ያንን ጠብ የሚፈልገውን ጥለህ ውለፍ። አንደኛ እዚህ አካባቢ የሆነ ችግር ብናነሳ የራሳችንን ግንባር ነው የምንይዘው። ከኋላ ፋኳቢ እዚህ ግንባር የተሰለፈ መከላከያ በቃ ጥሎት ይወጣል። የዛና የጠላት መጥቶ ቆቦን ይቆጣጠራል ማለት ነው ባጭሩ። በዚህ ጉዳይ ላይ አታርጉ የተባልነውን ነገር አናደርግ፣ አታርጉ የተባልነውን ነገር በቃ ግን፣ ትጥቃችንን ባግባብ እንይዛለን። በመጠጥ ቦታ ላይ አንይዝም፣ ባልባሌ ቦታ ላይ አንይዝም። እምንይዝበት ቦታ አለና እዛ ቦታ ላይ ማንኛውም ወጣት ባህሪውን አስተካክሎ ከሁለት ሰዓት በኋላ ከተማ ማምሸት የለበትም። ማንም ወጣት ላይ አንድ ዱላ አሁን እየተደበደበ ነው ብሎ በቀደም ነግረውኝ በጣም አሞኛል። ለምን ይመታል? ለምን ስርዓት አይይዝም? ይሄ እዚህ ያለው ወጣት ይሄን ታጋይ መሆን መቻል አለበት። ሁለተኛ ይሄን ያዛችሁት መሳሪያ ለቤተሰብ እንዳስ በቃ ከድል በኋላ ነው የምንሰጣው በትግል ላይ ሆነ። በጣም ያባሰው በጣም ያባሰው በሀገራችን አንዳንድ ችግር ያለበት ይኖራል በጣም ያባሰው ካልሆነ በቀጥ ሙስሊምም ከሆነ በሃይማኖቱ በአላህ ብለህ ለምነው፣ ክርስቲያንም ከሆነ በፈጠረ ጌታ ብለህ ለምነው። እንዳሰጡት አደራመላችሁ ነገር ማለት ነው። በቃ ይስጣችሁ፣ ይታገልበት። እኔ አሁን በእውነት በነጻነት መሄድ ከሆነ ግንባር ብቻ ሳይሆን ይህን መሳሪያ ብይዘው፣ ከዛ ውጭ ዝም ብዬ እንደፈለግኩ በነጻነት ደስ ይለኝ ነበር ግን አሁን በነፃነት የምንሄድበት ጊዜ ስላልሆነ መሳሪያው ስለሚያስፈልገና እኛ ጋር ሆናችሁ መሳሪያው ችግር ከደረሰበት እኛ እንከፍላለን። መስዋዕት ቢመጣ፣ መጥፋት ቢመጣ፣ የሆነ ነገር ቢመጣ መሳሪያውን እኛ እንከፍላለን። በፈጠራችሁ አትስጡት፣ ለምኑት። ሀገሩ ወድቃችሁ ተንበርክካችሁ ልዋጋበት በሉት። ነገኛ በምንም በምንም አድርገን በቃ የምናረገው ልናረግ እንችላለን። ነገ አንተ ተዋግተህ አንድ ገለፍ ታጥቀህ የእሱም መሳሪያ ትመልስለታለ በሆነ አጋጣሚ ስታገኝ በሆነ አጋጣሚ ይሰጣል። በቃ ከአሁን በፊት ተቀብሮ ስለቀረ መሳሪያችን አፋፍ ላይ አንድ ታሪክ ልንገራችሁ። እንደው ይህን ስል የዛ አካባቢ ቅር እንዳይላቸው እንጂ አስገቡን ነው ብለው የሆነ ቦታ እናንተ ጋር ጠብ የለንም ብለው ዙን ታስገቡን ብሎ ገባ። ከገባ በኋላ በጥንሳ እያያዘ በምንም እያያዘ ወደ ስልሳ ነው ወደ መቶ መሳሪያ ነው የተረከባቸው ማለት ነው። ቆቦም አይታቸዋል ዶክሜንት እንኳ እንኳን ደብቀው እንትን አላሉም። በነ ሰለሞን እጅ ነው የነበረው በየቤቱ መዝገቡን እያየ እየሄደ እየተቀበለ ከሚገለው በቃ መሳሪያውን ሰጥቶ ጊዜውን ማሳለፍ ስለሚገባው አጋጣሚ ሰጥቷል። ሰጥቶ መልሶ ገዝቷል። መልሶ የገዛውን እንኳ ቆጭቶት ወይ ወደ ሚኒሻ ወይ ወደ ልዩ ኃይል ወይ ወደ ፋኖ አልተቀላቀለበትም። አሁንም ለጌጥ ይዞ እየተንጎራደደበት ነው ያለው። ታዲያ ይሄን ካላደረገ ካልያዘው ምን ያደርጋል? በቃ የኋላውን ትውልድ እንተው። ይሄ ትውልድ ግን እኛ ሙተን ለእንግዲህ ወዲያው ትውልድ ንጹሕ ኢትዮጵያ ወይም ንጹሕ አማራ ማቆየት ስላለብን ይሄ ስሜት በውስጣችሁ ያዙ። የመደራጀት ጠቅሞን ልንገራችሁ፣ እንዳትበተኑ አንተን የሆነ ነገር ቢከሰት ርምርምርም ሊያረግም ይችላል። ሰባት ስምንት አስር ሊሞት ይችላል። ሌላው ጠንክሮ ጥርሱን ነክሶ ከታገለ ድል ያመጣል። ሁለተኛ አደረጃጀታችሁ በጣም የጠነከረ መሆን መቻል አለበት። አመራሮቻችሁ በደንብ ሰርተውታል። ከዚህ በኋላ ለእኛ ትከሻም እንድትሆኑም እንግዲህ፣ እኔ ብሞትም አይቆጨኝም። ሞትም ስለማይቀር ማለት ነው። ግን አስተምረናችሁንም በጣም ለሞት የሚፈራ ሰው ለሞት የሚፈራ ሰው ቀድሞ ይሞታል። ሞትን ንቆ ግን ከታገለ አይሞትም። ሚሊየን ጥይት ቢተኩስ እንደው መቶ ሰው እንኳ አይሞትም። ሚሊየን ጥይት ተተኩሶ ይሄ የልብ ትጥቅ ይኖራቸው ጎንደርን በድሽቃ ወሎም በፍሽካ ተብለናል። አሁንም በፍሽካ እንድንነዳ አንዳንድ ጭላንጭሎች አሉ። እኛም ማሸማቀቅ እንዲያደረጉ አንዱ ካንዱ አንዱ ብቻው መገንጠል አንዱ ወደዛ ማድረግ ምንድን ነው? እኛን አባልታ አባልተው ገለል ስንልላቸው መጨረሻ ላይ እንደተለመደ እንዲሰራብን። ወሎ ግን አይደለም፣ በፍስካል ይነዳ። አምስት ወር ሙሉ ወሎ መሬት ላይ ተጽፎ ተዋጓል። የወሎ ገበሬ ማንኛውም በጋፍራ ብትሄድ፣ በጊራና ብትሄድ፣ በዲሌሮቃ ብታሄድ፣ በዞብል ብትሄድ፣ ራያ ግንባር ምስክራችን ነው። ጠላት የት ደርሶ በነበረበት ጊዜ ምን እያደረገ እንደነበረ ማለት ነው በቃ ከመከላከያው ጎን በሚገባ ሆኖ ሰርቷል። እንደ ሀገር መከላከያ ሀገር መከላከያ ነው በቃ ዋናውም ትልቁም ተቋም ከዛ በታይ ግን አልተዋጋንም፣ አይባልም በሚገባ ተዋግተናል። ለጌታቸው ረዳ መቀለጃ አሁን ላይ እንዲሞክረን እኛም ተዘጋጅተን መልስ እንድንሰጥ ሆሆ ብሎ መበተንን ያወጣት ወዲያ ስንለው መገኘት መቻል አለበት። በምን ቦታ ግን? በአግባብ ቦታ ነው ባልሆነ ቦታ አይደለ ባግባብ ቦታ ከተማችንን አክብረ ማያዝ ግድ ይለናል። በቃ ከዚህ በኋላ ዛሬ እንደማናስመርቅ ተነጋግረን እዚሁ አነጋግሪያቸው በዚህ ጉዳይ ላይ እንድንለያይ ነው። ተነጋግረን የመጣ ነው ይሄ ነው። በቃ የጀግና ባህሪ በቃ አለቀ። እንደውም እዩኝ እዩኝ እዩኝ ብለህ ነገ አነ ሁሉ ያየነው ወዲያ ይታረከም ከሚባል የሉም ተብለህ ብቅ ብለህ ነገ አስከብረህለት ያገኘ ጊዜ ነዋ ለካሉ ብሎ የሚደነግጠው ሆሆ ተብሎ ብትሸነፍ እንኳን ያን ሆሆ ያለው ወዴት ገባ ይባላል። ያሳፍራል። አየኸው እንደ ጆሮ ትልቅ እንዳይን ትንሽ የሚባለው በጆሮ ትልቅ ሆነ ባይን ቀርበው ሲያዩት ትንሽ እንዳትሆን ይሄን ጥንቃቄ እንድታደርጉላለሁኝ። የዛሬዋን ነገር ብዙ ጭፈራውንም ተወት አድርጋችሁ፣ እንደው እኔ ይሄን ለእናንተ ባልመክርም ባላሸማቅቅም ለመኖር ለሰላም ስንል ተግባብተን ለመሄድ ስንል ነው እንጂ በልኩን ባለኩን የልብስ እችላለሁ ግን አይሆንም። እንደማር ስትሆን ሁሉንም በሚዛን መሄድ ስላለብ ማለት ነው። እዚህ ቦታ ላይ የሚያከብሩን ጀነራሎች አሉ፣ የሚያከብሩን ኮሎኔሎች አሉ፣ የሚያከብሩን አመራሮች አሉ። ብናጠፋ እንኳ የለም አያጠፉም ብለው የሚያስተካክሉና የሚያግዙና አሉ። ህግ አስከብሩ ብለናችሁ፣ በአሁኑ ሰዓት እንዲህ እያለ እየፈነጨበት እንዲህ እየተባልን እየተገለመጥን ነው። እንዲህ እየተጨፈረ ነው ብለው ቢያንጸባርቁ ወደ ላይ ለነሱም ጫና እንዳናሳርፍባቸው በዚህ መንገድ ነው የምንንቀሳቀሰው። ከተማችንን አክብረን በተረፈ አደራችሁን የልብ ትጥቅ ያስፈልጋል። ማን ማን ወደ ግንባሩ ይቀላቀላል? ሁሉም ግንባር ላይ ይገባ ይችላል። ከተማውም ቁጭ ብረ የምትከታተለው ግንባር ነው። ነገ ሲነሳም ጥሪ ተደርጎልህ የምትገባውም ግንባር ነው። የሚፈለገው ሰው ግን የሚሰጥህን ግዳይ ተቀብለህ ትመጣለህ ትገባለህ። ይሄ ባመራሮቻችሁ መንገድ ይደርሳችኋል። እንደው በተረፈ እኔ ብዙም ማወራው ነበረኝ ግን እወዳችኋለሁ። ይሄን ሁሉ ወጣት እንደው አብዛኛው መንኮይ ተሰጥቷል። ወደፊትም ታኮሩኛላችሁ። ኦቦ እና ወልዲያ መርሳ ጅራና ደሴ ደሴ ላይ አሁን ዛሬ ወንድሞቻችንን ላይ የሆነ ተኩስ ነበረ። ተላል አደራ ነገሩ እንድታስተካክሉ ብዬ ደውዬ ነው። አሁን ያንን ማጣራቱን ትቼ የእናንተን የልብ ትጥቅ ማስታጠቅ ስላለብኝ ነው ወዲህ የመጣሁት። ይህ አንበሳ በእናቱ ባባቱ ፊት ተመርቆና ተጨብጭቦለት ስቱዲዮም ላይ ጨርሶ እንዲወጣ ፍላጎታችን ነበረ፣ ግን ካለው ወቅታዊ ጋር አሽንበል እስኪ እንዲህ እንዴ እያልነሽ እያልን ቢገፉን እንኳን ነገ ቢመጡብን እናሸንፋለን። እሺ ብለን ህግን እያከበርን ከሄድን እምቢ ብለው ከተጫኑብን፣ እምቢ ብለው ባንዳዎች ካስቸገሩን እናሸንፋለን። ደንብን ከተላለፍን ግን ከመከላከያው ጋር ያጋጩናን፣ ከልዩ ኃይሉ ጋር ያጋጩናን፣ አንዳንዴ ራሳችንን ወንድሞች ጋር እንዳንጋጭ ሆነን በዚህ መንገድ ነው የምንቆመው። ቆፎ ውስጥ ማንም የሚከፋፈል ማንም የሚከፋፈል ስተ ሲሰራ ሚኒሻውን ተው ታው በለው። ሳብ አድርገህ አስገብተህ እረፍት የኔ ወንድምነህ ነው የምትለው። እንዳያይዙን አንድ የጋራ ጠላት ስላለን ማለት ነው። ለዚህ መንገድ ነው የምንቆመው። ግን የልብ ትጥቅ ይፈልጋል። በቃ ከመሳሪያው መሳሪያውን እኛ ጋር ብዙ ጊዜ አብረን ከተጓዝን በየትም በየትም ሊመጣ ይችላል። ግን ከተቀላቀለ በኋላ ከሰራዊቱ ይርባሃን ይጥማሃን። ትቆሽሻለህ፣ ትንገላታለህ ብዙ ወሬ ያዛምትብ ይችላ። ቫይረስ ታውቃላችሁ አይደል? ቫይረስ ተሸካሚ እንዳትሆኑ፣ ቫይረስን አጥፊ እንጂ ቫይረስ ተሸካሚ እንዳትሆኑ። የአማራ ትግል አሁን በቫይረስ ለመበተን ነው እየታገሉ ያሉ። እኛ ደግሞ በቫይረስ የምንጠፋ አይደለም ነው፣ ቫይረሱን የምናጠፋ ነው። በቃ የምስራቅ አማራ ፋኖ ቫይረሱን የሚያጠፋ እንጂ ቫይረስ ተሸካሚ እንዳይሆን። ከሰራዊታችን ተቀላቅላችሁ ለብዙ ጊዜ የደከመ የለፋ ነው ደጀን ሆናችሁት እንድታግዙት እንድታሳርፉት እረፍት የሚሄደውን እናንተን እየተካን ሄዶ አርፎ እንዲመጣም እምናደርገዋለን። በዚህ ልክ ነው። እዚህ በተረፈ ብዙ የተሸከመው እሳት አለን። ለዚያ እሳት ማጥፊያ እናንተ ትሆናላችሁ ብዬ አምናለሁኝ። አቤን ወደ መድረክ እጋብዘውና ትንሽ ነገር እሚራችለን